የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ኢራን ልታጠቃም የተዘጋጀችበትን እቅድ እንደማይቀበሉት መናገራቸው አነጋጋሪ ሆኗል። ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከመጡ በኋላ በሁለተኛው ሳምንት የካቲት ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን አቅንተው ከዶናልድ ትራምፕ ጋር ሰርግና መላሽ አድርገው ነበር። በዚህም አሜሪካም የማይነጥፍና የማይታጠፍ ድጋፍ አይረን ክላድ ኮሚትመንት እንዳላት ለኔትንያሁ አረጋገጡላቸው። በየትኛውም መከራም ከእስራኤል ጎን እንደሚቆሙም ትራምፕ ተናገሩ። ትራምፕ እስራኤል ሆይ ብረሳሽ ቀኝ ትርሳኝ አይነት ማላ ለኔታንያሁም አሉላቸው። ኔተንያሁም ትራምፕን አመስግነው ሀሳባቸውም የወደፊቱን የመካከለኛውን ምስራቅ ቀጠና ችግር የሚፈታ ተራማጅ ሀሳብ ሲሉ የዶናልድ ትራምፕን ሀሳብ አሞካሹት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዶናልድ ትራምፕ ጋር በነጩ ቤተ መንግስት ሲገናኙ የኢራን ጥቃትን በመቃወም ከአረብ ሀገራት ጋር ዲፕሎማሲያዊ ግንኙነትን በማስፋፋት እንዲሁም ሀገራቸው በሀማስ ላይ ድል መቀናጀት በሚቻልበት ጉዳይ ላይ መምከራቸው ይታወሳል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ለቀጣዩ አራት ዓመታት ሀገሪቱን ለመምራት ስልጣን ከተረከቡ በኋላ የሚያገኟቸው የመጀመሪያው የውጭ አገር መሪም ቀዳሚው ኔታንያሁ ነበሩ። ትራምፕና ኔታንያሁ የረዥም ጊዜ አጋሮች ሲሆኑ ፕሬዚዳንቱ የመካከለኛው ምስራቅ መልእክተኛቸውን ስቲዊት ኮፍ ልከው እስራኤል ከሐማስ ጋር በከፈተችው ጦርነትና በስረኞች መካከል ያለውን ልውውጥ የስድስት ሳምንት የተኩስ አቁም በማድረግ እንዲያደራድሩም በማድረግ ከፍተኛ ሚናም ተጫውተዋል። ምንም እንኳ ትራምፕ የእስራኤል ጠንካራ ደጋፊ እንደሆኑ ቢነገርላቸውም በምርጫ ቀስቀሳቸው ወቅት በመካከለኛው ምስራቅ ያሉትን ጦርነቶች ለማስቆምና የተኩስ አቁም ስምምነት ለማድረግ ቃል መግባታቸው የሚታወስ ነው። እስራኤል የፊታችን ግንቦት መጀመሪያ ላይ የኢራን ኒውክሌር ጣቢያ በሚገኙባቸው ቦታዎች ላይ ጥቃት ለማድረስ በዝግጅት ላይ መሆኗን ሪፖርት ማድረጓን ተከትሎ ትራምፕ ጉዳዩን መቃወማቸው ዛሬ ላይ ያልተጠበቀ ክስተት ሆኗል። በዚህም በኔታንያሁና በትራምፕ መካከል ነፋስ መግባቱን አመላካች ነው የሚል ግምት በፖለቲከኞች ዘንድ እንዲሰጠው አድርጓል። ከነጩ ቤተ መንግስት የሚወጡ መረጃዎች እንደሚያመላክቱትና ኒውዮርክ ታይምስ ይዞት የወጣው መረጃ እንደሚያሳየው ዶናልድ ትራምፕ የእስራኤል የጥቃት እቅድ መቃወማቸውን አስታውቀዋል። እንደ ኒውዮርክ ታይምስ ዘገባም እስራኤል የፊታችን ግንቦት መግቢያ ላይ ኢራን ላይ ጥቃት ለመሰንዘር በዝግጅት ላይ ነበረች። በቦምብ ባየርና በልዩ ኮማንዶዎች ሊደረግ የታሰበው የእስራኤል ሰፊ ጥቃት በሳምንት ውስጥ ይጠናቀቃል ተብሎም ሲጠበቅ ነበር። የእስራኤል ባለስልጣናት እቅዳቸው እንዲሳከሙሉ ድጋፍ ከዋሽንግተን ጠብቀው የነበረ ቢሆንም ዶናልድ ትራምፕ በጉዳዩ ላይ አለመፍቀዳቸው ለባለስልጣናቱ ጆሮቸውን ጭው የሚያደርግ መርዱ ሆኖባቸዋል። ዶናልድ ትራምፕ ፈቃድ አለመስጠታቸው ምናልባት በቴላቪቭና ግተን መካከል የማይገመት ሁኔታ እንዳለ አመላካች ነው የሚሉ የፖለቲካ ተንታኞች ቢኖሩም ሌሎች ግን አሜሪካና እስራኤል ክፍተት ለመፍጠር ሳይሆን ቅዳሜ የሚደረገውን የአሜሪካና ኢራን የኒውክሌር ድርድር ምን ደረጃ ላይ እንደሚደርስ ለመጠበቅ እንጂ እስራኤል በኢራን ላይ ጥቃት ማድረሷ የማያወላውል አቋሟ ነው የሚሉ ፖለቲከኞችም በሌላ በኩል ይገኛሉ። ዶናልድ ትራምፕ ከዚህ በፊት በተወሰነ መልኩ ፈቃደኝነታቸውን አሳይተው የነበሩ ቢሆንም አሁን ላይ ተመልሰው ቃላቸው እንዳጠፉ አስቆጥሮባቸዋል ቢባልም የካቲት ሁለቱን የኔታንያሁና የትራምፕን ግንኙነት የሚያበላሸው ሆኖ አይደለም ተብሏል። በሌላ በኩል እስራኤል ኢራንን ለማጥቃት የተዘጋጀችበትን ዕቅድ ከኢራን ጋር ሰፊ ግጭት ውስጥ የሚያስገባና አሳሳቢ ስለሆነ ጥቃቱን ማዘግየት አስፈላጊ ነው ሲሉ ምክትል ፕሬዚዳንት ጄዲ ቫንስ፣ መከላከያ ሚኒስትሩ ፔት ሄግሴት እና የብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ አስረድተዋል ነው እየተባለው። በጋዛው ጦርነት ምክንያት ኢራንና እስራኤል ባለፈው አመት ሚያዝያና ጥቅምት ላይ የአየርና የሚሳይል ጥቃት መለዋወጣቸው የሚታወስ ሲሆን በቀጠናው ላይ ውጥረት አንግሶ መቆየቱም የሚዘነጋ አይደለም። ትራምፕ በመጀመሪያም የስልጣን ዘመናቸው 2015 ላይ ኢራንና የተባበሩት መንግሥታት ድርጅት የኒውክሌር ተቆጣጣሪ ቡድን ያደረጉት የኒውክሌር ድርድር ውድቅ ማድረጋቸው ይታወሳል። በዚህ ስምምነት ኢራን ለ13 ዓመት ያህል የሚቆይና 98 በመቶ በዩራኒየም የበለጸገ ኒውክሌር መርሃ ግብሯ እንድትቀንስ ከስምምነት ላይ መድረሷ የሚታወስ ሲሆን ዶናልድ ትራምፕ ይህን የ2015ቱን ስምምነት ላለመቀበል እንደ ምክንያት ያቀረቡትም ኢራን በሚስጥር ጅምላ ጭራሽ መሳሪያ እያመረተች ነው በሚል ነበር። ቀጥለውም ማዕቀብ ጣሉ። ኢራን በበኩሏ ለዚህ ምላሽ በሚል የኒውክሌር መርሃ ግብሯን ለማጠናከር ቆርጣ መነሳቷን ማሳወቀች። ባለፈው ወር ዶናልድ ትራምፕ ኢራን ወደ ስምምነት የማትመጣ ከሆነም የቦምብ ማዕበላ ወርዳለው ማለታቸው የሚታወቅ ሲሆን ኢራን ለየትኛውም ፉከራ እንደማትንበረከክና የማንም ጫና እንደማይበግራት ተናግራ ነበር። ከዚህ ሁሉ ውዝግብ በኋላ ባለፈው ሳምንት በኦማን ባደረጉት ውይይት መልካም የተባለ ድርድር ማድረጋቸውን የቴህራንና የዋሽንግተን ባለስልጣናት አስታውቀው ነበር። ዛሬ ላይ ፒቢኤስ የዜና ታሪ ይዞት በወጣው መረጃም ቀጣዩ ድርድር የፊታችን ቅዳሜ በጣሊያን ሮም እንደሚደረግ የኢራን ባለሥልጣናትን ጠቅሶ ዘግቧል። ምንም እንኳ ሮም ላይ ለድርድር እንደሚቀመጡ ሁለቱ ሀገራት ቢስማሙም የመደራደሪያ መስፈርታቸው ግን አወንታዊ ድርድር አድርገናል ያሉትን የመጀመሪያውን የኦማኑን ስምምነት እንዳይጥሰው ተሰግቷል። አሜሪካ እንደ ቅድመ መስፈርት የምታቀርበው ኢራን ያላትን ዩራኒየም ማበልፀጊያ ጣቢያ ሙሉ በሙሉ እንድታወድምና በሐማስ፣ ሄዝቦላ፣ ሁቲ ላይ ለዘብተኛ አቋም እንድታሳይ የሚገፋፋ ሲሆን ኢራን ደግሞ በኒውክሌር ጉዳይ ብቻ እንጂ አሜሪካ ባስቀመጠችው መስፈርት እንደማትስማማ መናገሯ ሁኔታው ወደ መካረር እንዳይወስደው ያስፈራል። ከዚህ ጋር በተያያዘ ደግሞ እስራኤል መቼም ቢሆን በኢራን ላይ ጥቃት ካልፈጸም ክሞች ያገኛለው ማለቷ ሁኔታውን ሳያወሳስበው እንደማይቀር የፖለቲካ ተንታኞች ግምታቸውን ከወዲሁ አስቀምጠዋል።